ቤተሰቦቻችን አሁን የእሑድ ዕጣ ሰዓታችን ላይ ነው ያለ ነው። በእሑድ ዕጣ ሰዓታችን ቤተሰቡ ልዩ ውድድር ያደርጋል። ለውድድሩ ዝግጁ ናችሁ? ዝግጁ። እዚህ ጋ አምስት ወረቀቶች አሉ። የዛሬው ውድድራችን ህግ ቀለል ያለ ነው፣ እንደ ሌላው ጊዜ ወሰብሰብ ያለ አይደለም። ተዘጋጁ በጥሩ ሁኔታ የሚታዘዘውን ነገር የፈጸመ በ15 ሰከንድ ውስጥ እንደተለመደው አሸናፊ ይሆናል። ትመርጣላችሁ ትመርጣላችሁ ትመርጣላችሁ። ው ውሰዱት ቱ ሙሉዬ መረጨ አንድ አንዳንድ ሁለት እንዳት ረ ሙሉዬ ዘረፈችን። እሺ የደረሳችሁ ለራሳችሁ ብቻ አስቀሩ። እሺ ሁላችሁም የደረሳችሁን ስዕል ለተመልካች ወይም ለካሜራ አሳዩ አሳዩ አሳዩ ማሮ ማሮ አውራ ዶሮ እሺ ጆሴበት ሚኪ ጀርመን ሼፐርድ ውሻ ነው። ሙልዬ ፍየል። አዩ ድመት። ዝግጁ ዝግጁ፣ ሊጀመር ነው። አሁን የምትሰሙትን ሙዚቃ እጃችሁ ላይ ባለው እንስሳ ድምፅ፣ እጃችሁ ላይ ባለው እንስሳ ድምፅ። ማሮ ነብር ነው የደረሰች ድመት፣ ድመት፣ ዶሮ። ስለዚህ ሙዚቃውን ትሰማላችሁ። ልክ የሰማችሁትን ሙዚቃ እጃችሁ ላይ ባለው እንስሳ ድምፅ ዜማውን ትላላችሁ ማለት ነው። አሁን ሃዩ ይህንን ሙዚቃ በድመት ድምፅ። አረበማ ከማሟሟቅ ፈጃችን የፍየሉ እንዳት አንድ ሁለት ሶስት። ለብቻ ነው እንዴ? አብረ እየሰማን ግጥሙን አትይም እኮ ግጥሙን እኮ ማየት አይጠበቅም። እሺ ደግሞ በድመትኛው እንዴት አነች ነው? እሺ ሃያት አንድ ሁለት ሶስት

ቀጥል በፍቅር አንች ነው ከሚለው። ግን ዘፈኑ ተቀይሯል። ይሄ መቀየር አይደለም ሌላ ነው። ሌላ ስለሆነ መግቢያውን ልክናት። መውጫው ትንሽ እኔ ማንኛ መፈርደው ግን፣ አንድ ሁለት ሶስት ጆሲ

እንዲህ ቢዘፍን አንድ በግ አይታረድም? ማሮ፣ አንድ ሁለት ሶስት። አይደርስ የለ ማሮን ሙልዬ ልጅሽን ከልኪ። አቶ ጆ መለኮቴ ይላታል። አስጠንቅቄልኝ ሙዚቃ አታበላሽም። አንድ ሁለት ለማስታወስ ያህል ሙዚቃ ነው ማሮ ግጥም አይደለም። አንድ ዜማውን ነው የምንለው። አንድ ሁለት ሶስት ኩኩ

ሁሉም በየራሱ እንስሳ ቢዘፍን በጋራ ምን አይነት ድምፅ እናወጣለን? እኮ እሱ ደግሞ በጣም ነበር የሚያምረው። እኔ ኮምፖዝ ባረቅ። አሁን ሀይውም ድመቷን፣ ጆስም በጉን፣ ማሮም ዶሮዋን፣ ሙሌም ፍየሏን፣ ሚኪም ውሻውን እንሞክር። እንሞክራለን። አንድ ሁለት ሶስት በለን። አንተ እሺ፣ ማይክ ያዙ እሺ

በጣም አሪፍ ነው እና መሰግናለን። በጣም አሪፍ ነው። በጣም አሪፍ ነው። ጆሲ ለማሳዘን ለማነውለል ያሻ ለማነውለል ማሮ ግን እያየች እናንተን እያየች የግጥሙ ደራሲ ማሮ ማሮ እንዴት ነበር ውድድራችን? ሁሌም የበግ ሰጠኝ ሁሌም የበግ ስጠኛል ስጋ ነው። በነገራችን ላይ አንድ እንትን አለኝ። አሁን አቤትም አሁን የእሑድ ቤት ጨዋታ መጫወት ከጀመርም በኋላ ቤተሰብ አንድ ቁጭ ብሎ እንደዚህ አይነት ጨዋታዎች መጫወት አለበት አይደለም ቤተሰብ ልጆች ምናምን ሰብሰብ ብለው እንደዚህ አይነት ጊዜ ማሳለፋቸው በጣም ያቀራርባል። የበለጠ አባት እናት ልጆችን ምናምን እንዲህ ሁሉም እንዲልጅ ጨዋታ መጫወታቸው የቤተሰብ ቦንድን በጣም የሚያጠብቅ ነገር ነው እና አሪፍ ሀሳብ ነው። የሚና ክፍፍልንም ይሰጣል። ልጆችም ሚናና ኃላፊነት ይወስዳሉ። ልጆች ደግሞ የማይረሱት ጊዜ በጣም ከአባቶቻቸው ከወላጆቻቸው ከእናቶቻቸው ጋር የሚያደርጉት ጨዋታ የህይወታቸው ትልቁ አዝናኝና አስደሳች ጊዜ ነው እና ሳቅም ጥሩ ነው እንጂ ሳቅ በጣም ጥሩ ነው። ቤተሰቦቻችን እዚህ እኛ የምንጫወታቸውን ጨዋታ በየቤታቸው ይሞክሩታል። ቤተሰቡን በጣም አድርገን እናመሰግናለን። ዛሬ ሙሉ ቤተሰቡ አሸናፊ ሆኗል ከዶሮ እስኪሰለጥን ድረስ የዛሬው የእሑድ ዕጣ ጨዋታችን ይህንን ይመስል ነበር። በቀጣይ በጣም አሪፍ የሆነ ጨዋታ ይዘን እንመጣለን። ቤተሰቦቻችን ሁላችሁም ሚኪ እንዳለው በየቤታችሁ እንዲህ አይነት የቤተሰብ ጨዋታችንን እየተጫወታችሁ እንደምትጠብቁን እንደምትጫወቱ እርግጠኞች ነን። እናመሰግናለን።